የተቀጣጠለው ተቃውሞ ካደጉት ሀገራት እስከ ሶስተኛው የአለም ሀገራት ለምሳ ሲያስቡ ለቁርስ አጣጣም ናቸው የሚለው አባባል ዛሬ ላይ ለዶናልድ ትራምፕ ሁኔታ ተግባራዊ ቢሆን ማጋነን አይሆንም። ለምን ቢባል ትራምፕ ለሶስተኛ ጊዜ ፕሬዚዳንታዊ ምርጫ ሰነድን ለመሰነድ ጉድ ጉድ ሲል በእጁ ያዘው ስልጣን እንደ ሸምበቆ ተደፍጥጦ አደጋ ላይ መውደቁ እየታየ ነው። በእልህና ቁጣ የተሞሉ ተቃውሞዎች ተቀጣጥለዋል። በአሜሪካ ጎዳናዎች፣ በአለም መድረኮች የተቃውሞ ድምጾች እንደነ ጉድጓድ እያገሱ ነው። ተቺዎች እንደሚሉት የትራምፕ ስልጣን መሰረት እየተገዘገዘ ነው። ይህ ተቃውሞ በውስጥም በውጭም የትራምፕን የፖለቲካ ጉዞ በከባዱ ሊነቀንቅ ይችላል። ከተቃዋሚዎችም ሆኑ ከቀድሞ ደጋፊዎቹ እንደ ሰይፍ ተስለው ወደ እርሱ እየቀረቡ ነው። በታሪክ መዛግብት ውስጥ የህዝብ ተቃውሞ እንደ ኃይለኛ ነፋስ ሆኖ የመንግስታትን መሰረት ከስር መሰረቱ ደምስሶ ጥሎ አይተናል። ብዙዎችን ከስልጣን ዙፋናቸው አውርዷል። እንደ ማሳያ በ1989 የተካሄደው የተማሪዎች እንቅስቃሴ በምስራቅ ጀርመን የነበረውን ኮሚኒስት መንግስት አንቀጥቅጦ የበርሊንን መከላከያ ግንብ እንዲፈርስ ምክንያት ሆኗል። በተመሳሳይ የ2011 የአረብ አብዮት በቱኒዚያ፣ ግብጽና ሊቢያ የረጅም ጊዜ አምባገነኖችን ከመንገድ ጠራርጎ አውርዷል። በቱኒዚያ የዜናብ አል አቢዲን ቤል አሊ መንግስት በህዝብ ተቃውሞ እሳት ተቀጣጥሎ ከ26 ዓመታት ስልጣን በጥቂት ሳምንታት ውስጥ ተገርስሷል። በግብፅ የውዝጊ ሙባረክ የ30 ዓመት ሁኔታ በታህራይ አደባባይ በተሰማው የህዝብ ድምፅ ተሰምቶ የተጻፈ ታሪክ ሆኖ ተጠናቋል። እነዚህ ምሳሌዎች የህዝብ ኃይል ሲነሳ የማይበገር መሆኑን በግልጽ ያሳዩ ታሪኮች ናቸው። አሁን የዶናልድ ትራምፕ የስልጣን ጉዞን ብን። መለከት የዓለም ሕዝብ ተቃውሞ እንደ አደገኛ አውሎ ነፋስ ቅርጹን አስተካክሎ ወደ ትራምፕ እየተምዘገዘገ ነው። ትራምፕ በአሜሪካ የፖለቲካ መድረክ ላይ እንደ ኃይለኛና አንጸባራቂ ኮከብ እየታየ ቢቆይም፣ ዛሬ ግን ከመጀመሪያዊ ስልጣን ዘመን ጀምሮ በዓለም ዙሪያ የተቃውሞ ሞገዶች ተነስተውበታል። በ2017 ወደ ፕሬዝዳንትነቱ መሐላ ከመጣ በኋላ በኒውዮርክ ለንደን፣ ፓሪስና ሌሎች የዓለም ከተሞች በሚሊዮን የሚቆጠሩ ሰዎች ተነስተው የእርሱን መሪነት ፖሊሲዎቹንና አመለካከቶችን በመቃወም ድምፃቸውን ከፍ አድርገው ነበር። የ ይህ አሁን የተነሳው ተቃውሞ ደግሞ ጅማሪው ከተራራ ላይ እንደሚፈስ ጅረት ሆኖ ወደ ወንዝነትም ተሸጋግሮ የስልጣኑን ወንበር ሊነቀንቀው ይችላል። በ2025 ዓ.ም ትራምፕ እንደገና ወደ ነጩ ቤተ መንግስት ሲመለስ የዓለም አይንና ጆሮ ሁሉ ወደ ትራምፕ ሆኖ ነበረ። ከዛ ግን ተቃውሞ እንደ እሳተ ገሞራ ፈንድቶ ተነሳ። ከአሜሪካ ጎዳናዎች እስከ አውሮፓ፣ እስያና አፍሪካ ሀገራት የህዝብ ድምፅ እንደ ነጎድጓድ ዓለምን አጥለቀለቃት። ይህ የተቃ የኦሮሞ ኃይል በስደት በአካባቢ ጥበቃና በማኅበራዊ ፍትህ ላይ ያተኮረም የትራምፕንም መንግስት ደግሞ እንደ ተሰንጣቂ አለት አድርጎ አሳይቷል። እንደ ቀደሙት መንግስታት ይህ የህዝብ ተቃውሞ የማይቆም ከሆነ የትራምፕ የስልጣኑ ዙፋን መፍረክረኩ አይቀሬ ነው። ስለዚህ የትራምፕ የፖለቲካ አካሄድ በህዝብ ተቃውሞ አውሎ ነፋስ ውስጥ የተጠመደ ይመስላል። የዓለም ህዝብ የእሱን ስልጣን ለማፍረስ የተነሳ ይመስላል። ታሪክ እንደሚያስተምር ይጀምራል የህዝብ ድምፅ ከፍ ሲል መሪዎች ይወድቃሉ፣ መንግስታት ይለወጣሉ፣ ይገለበጣሉ። ለመሆኑ በአሜሪካና በመላው አለም ትራምፕን በተመለከተ ምን ተከሰተ? በዝርዝር ከእናንተ ጋር አብረን ስንቆይ ሁሉንም አብረን እንፈትሸዋለን። ሰላም፣ ጤና፣ ፍቅር፣ በረከት ተመኘንላችሁ። ውድ ቤተሰቦቻችን በያላችሁበት ያለም ዳርቻ ሁሉ እንደምን ቆያችሁን? ሮማን ጸጋዬ ነኝ ካክሱም ቲዩብ የምታተርፉበትን መረጃ ይዘንላችሁ ይመትናል። ቤተሰባችንን ያልተቀላቀላችሁ አድማጭ ተመልካቾቻችን ሰብስክራይብ በማድረግ የዶላር ምልክት ተጭናችሁ እኛን ተቀላቀሉ ስንል በአክብሮት እንጋብዛችኋለን። እንደተለመደው ደግሞ በከበረው ስጦታችሁ በላይክ በኮመንት በሼር እስከመጨረሻው አብራችሁን ዝለቁ። ሰናይ ቆይታ ይሆንላችሁ። ዶናልድ ትራምፕ ስልጣን ላይ በወጣበት ቅስፈት ዓለም ተንቀጥቅጣ ነበረ። ከአሜሪካ ጎዳናዊ ጀምሮ እስከ ዓለም መድረኮች ተቃውሞ እንደ ነፋስ ተነስቶ መላው ዓለምን አዳርሶታል። ለምን የሚለውን ጥያቄ ማንሳት ተገቢ ነው። ምክንያቱ ደግሞ አላል ነው። ትራምፕ የመጣው አዲስ ታሪክን ለመጻፍ ነበረ። ከመጀመሪያው የፕሬዝዳንትነት ዘመን ጀምሮ በሰባት ሀገራት የጉዞ እገዳ ውሳኔዎቹ ዓለም በእጅጉ ተቆጣ። እንዲሁም ዓለም በተቃውሞ ተቀጣጠለ። በየከተማው ሰልፍ የማዕዘኑ ድምፅ ሁሉም የለውጡን ነፋስ መቋቋም አልቻሉም። ትራምፕ ግን እሱ የራሱ መንገድ ነበረው። ስልጣኑ ላይ ያመጣው ተጽዕኖ እንደ ሞገድ ሆኖ ነበረ፣ የማይቆም ደግሞም የማይገታም። ከንግድ ጦርነቶች እስከ ዓለም አቀፍ ግንኙነቶች እሱ አሜሪካን ከፍ ከፍ ለማድረግ ቆርጦ ተነስቷል። ቻይናን በታሪፍ መጨፍለጭ፣ አውሮፓን በንግድ መጋፋት፣ ሜክሲኮንና ካናዳን በገዳዎች፣ መፈተን ይህ የትራምፕ ህልም ነበረም። እሱ እንደሚለው እነዚህ ሀገራት አሜሪካን ለዘመናት ተጠቅመውባታል። አሁን ግን ያ በቃ። እሱ አሜሪካን ወደ ልዕላ ሀያልነት ለመውሰድ እነዚህን ተቀናቃኞቿን ለመጨፍለቅ እንደሚፈልግም ያምን ነበረም። ነገር ግን ይህ ታዲያ ህልም ብቻ አልነበረም። ዓለም በተቃውሞ ስትናጥ የብዙ ሰዎችን ልብ ነክቷል። ከተቃዋሚዎች እስከ አጋሮች ደግሞ አሁን ሁሉም ተነስተውበታል። ይህ የትራምፕ ዘመን የለውጥ ዘመን ብቻ ሳይሆን የግጭት ዘመን እንደሆነ በርካታ ነገሮች እያመላከቱ ነው። አሁን ዛሬ ላይ ይህንን ታሪክ መልሰን ስንመለከት ምናልባትም ትራምፕ ለስልጣኑ ያሰጋው ይሆን የሚለውን ጥያቄ እናነሳለን። ዶናልድ ትራምፕ መጀመሪያ ወደ ስልጣን ከመጣበት 2025 የመጀመሪያው ወር ጀምሮ ከአሜሪካ ጀምሮ መላው አውሮፓ በተቃውሞ ሲናጥ እንደነበረ ተመልክተናል። ከትላንት ማለትም ከኤፕሪል 5 2025 ጀምሮም እስከ ዛሬ ኤፕሪል 6 2025 በአንድ ቀን ውስጥ ብቻ ከፍተኛ የሆነ ተቃውሞ እንደተነሳ መረጃዎች ያሳያሉ። እስካሁን በዚህ አጭር ጊዜ ውስጥ ትልቅ ዓለም አቀፍ ተቃውሞ ካስነሱ መሪዎችም ግንባር ቀደሙ ሊሆን ይችላል እየተባለ ነው። ከ2025 ጀምሮ በስልጣን ላይ ያለው ዶናልድ ትራምፕ ተቃውሞ እንዴት ተጀመረም? በአሜሪካ ውስጥ ትራምፕ ለሶስተኛ ጊዜ ለመወዳደር ሕግ ለመሻር ወይም ለማስተካከል መሞከሩም የዲሞክራቲክ መሰረቶችን እንደሚጎዳ ተቃዋሚዎች ሊከራከሩ ይችላሉ። ይህ በዩናይትድ ስቴትስ ውስጥ ብቻ ተቃውሞዎችን ሊያስነሳም ይችላል። በአውሮፓ ስንመለከት እንደ ጀርመንና ፈረንሳይ ያሉ ሀገራት ትራምፕ በኔቶ በንግድ ወይም በአየር ንብረት ጉዳዮች ላይ ጠንከር ያለ አቋም ከያዙ ተቃውሞ ሊያስነሳም ይችላል። በመካከለኛው ምስራቅም ደግሞ ስንመለከት የትራምፕ የውጭ ፖሊሲ ለምሳሌ ከኢራን ወይም ከሳውዲ አረቢያ ጋር ያለው አቋም በክልል ውስጥ ሰልፎችን ሊያስነሳም ይችላል። የተቃውሞ መነሳት ዋና ምክንያቶች ከትራምፕ አመራር ዘይቤና ውሳኔዎች ጋር በእጅጉ የተያያዙ ናቸው። ለሶስተኛው ዘመን መዘጋጀቱን ስንመለከት በአሜሪካ ህገ መንግስት ሀያሁለተኛውን ማሻሻያ ፕሬዚዳንት ለሁለት ጊዜ ብቻ መመረጥ ይችላል የሚል ነው። ትራምፕ ይህንን ለመሻር ህግ ማስተካከል ከፈለገ ደግሞ ይህ የዲሞክራሲ መርሆዎችን መጣስ ነው ተብሎ በአሜሪካም ሆነ በውጭ ሀገራት ከፍተኛ ተቃውሞ ያስነሳል። የውጭ ፖሊሲ ግጭቶችንም ስንመለከት ትራምፕ እንደ ቻይናና ሩሲያ ወይም የአውሮፓ ህብረት ሀገራት ላይ ጫና መጨመሩን ከ ቀጠለ እነዚህም ሀገራት በህዝብም ሆነ በመንግስት ደረጃ ደግሞ ሊቃወሙት ይችላሉ። በውስጥ ክፍፍላቸው ደግሞ የሚወራው በአሜሪካ ውስጥ ያለው የፖለቲካ መለያየት ተቃውሞዎችን የበለጠ ሊያቀጣጥል ይችላል። በተለይ ደግሞ የትራምፕ ደጋፊዎችና ተቃዋሚዎች መጋጨት ሲጀምሩ፣ የትራምፕ ሁለተኛ የስልጣን ዘመን እስከ 2029 መገባደጃ ድረስ ቢቆይ ቀጣይ ዕድሎቹ ምን ሊሆኑ እንደሚችሉ መገመት ይቻላል። ህጋዊ ውጊያውን ስናይ ለሶስተኛ ጊዜ ለመወዳደር ህግ መሻር ከፈለገ ይህ ወደ ፍርድ ቤት ቤቶች ሊሄድ ይችላል። የአሜሪካ ጠቅላይ ፍርድ ቤት ይህንን መፍቀድ ካልቻለ ተቃውሞዎች ሊነሱ ይችላሉ። ነገር ግን ደጋፊዎች ደግሞ ከሱ ወግነው ሊቆሙ ይችላሉ። የአለም አቀፍ ተቃውሞ መጠኑን ስናይ ትራምፕ በዓለም አቀፍ መድረክ ኃይሉን በመጠቀም ከቀጠለም እንደተባበሩት መንግስታት ያሉ መድረኮች ተቃውሞውን ሊያጠናክሩት ይችላሉ። ለምሳሌ ቻይናና ሩሲያ የተቃውሞ ግንባር ቀደም ሀገር መሆን ይችላሉ። ተቃውሞዎች ወደ ሁከት ወይም ደግሞ ወደ ህግ ማፍረስ ከተቀየሩ ይህ የትራምፕን ስልጣን ቀጣይነቱን ደግሞ ተጠቅሞ ሊጎዳ ይችላል። የትራምፕ ሁለተኛ የስልጣን ዘመንን ለመጨረስ ተቃርቦ እንደሆነና ለሶስተኛ ጊዜ መወዳደር ለመሞከር እንደሚፈልግ ከተገመተም ለስልጣኑ ያለው ስጋት ከፍተኛ ነገሮችን ያመሰቃቅላል። የ22ኛው ማሻሻያን መሻር ተግባራዊ መሆን ካልቻለ የትራምፕ ስልጣን ቀጣይነት ህጋዊ ስጋት ውስጥ ይወድቃል። ይህ ስጋት በጣም ከፍተኛ ነው። ምክንያቱም የህግ ለውጥ የኮንግረስ ድጋፍና የህዝብ ተቀባይነት ይፈልጋል። በአሜሪካና በአለም ያለው ተቃውሞ ከቀጠለ የትራምፕ መንግስት መረጋጋት ሊወድቅ ይችላል። ይህ ስጋት መካከለኛ እስከ ከፍተኛ ሊሆን ይችላል፣ በተቃውሞ መጠን ላይ ተመርኩዘን ማለት ነው። የትራምፕ ደጋፊዎችም ከቀነሱ ወይም የሪፐብሊካን ፓርቲ ድጋፉን ካቆመ ስልጣኑ ላይ ያለው ስጋት በእጅጉ ይጨምራል። አሁን እንደ አፕሪል 2025 ይህ ስጋት መካከለኛ ይመስላል ቢባልም፣ ትላንትናና ዛሬ ደግሞ ከፍተኛ የሆኑ ተቃውሞዎች ተቀጣጥለዋል። በርካታ ማህበራዊ ሚዲያዎች በሰበር እያሳዩ ያሉት መረጃም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 ቸው በገቢ ምርቶች ላይ የተጣለውን ታሪፍ፣ በዓለም ገበያ ላይ የተፈጠረውን አለመረጋጋት፣ አንዳንድ ነገሮችንም ለማስተካከል መድኃኒት መውሰድ ያስፈልጋል ሲሉ ተከላክለዋል። እሁድ እለት ወደ ኤርፎርስ እያመሩ ባሉበት ወቅት ለጋዜጠኞች ጥያቄ ምላሽ የሰጡት ፕሬዝዳንቱም ታይቶ በማይታወቅ መልኩ ለመበልጸግ ስራዎች ስራዎችና ኢንቨስትመንት ዳግም ወደ አሜሪካ እንደሚመለሱ ተነግረዋል። የትራምፕ ከፍተኛ ባለስልጣናት ባለፈው ሳምንትም ይፋ የተደረገው ታሪፍ በታቀደው መሰረት ተግባራዊ እንደሚሆን ገልጸው የኢኮኖሚ ሬሽን ሊኖር ይችላል የሚለውን አጣጥለዋል። ትራምፕ ይህን አስተያየት ከሰጡ ከሰዓታት በኋላ በእስያ የአክሲዮኖች ገበያ ሰኞ ማለዳም በከፍተኛ ሁኔታ የቀነሱ ሲሆን የጃፓኑ ኒኬኪ በ6 ነጥብ 3 በመቶ ሲወርድ የሆንግ ኮንጉ ሃንግ ሴንግ ደግሞ 98 በመቶ ያህል ድርሻውን አጥቷል። አርብ ለታ ሶስቱ የስቶክ ማርኬት አመላካቾች በአሜሪካ ከ5 በመቶ በላይ ማሽቆልቆላቸው የታየ ሲሆን ኤስኤንፒ 500 ደግሞ ከ2020 ጀምሮ በአሜሪካ የአክሲዮን ገበያ ታይቶ በማይታወቅ መልኩ በ6 በመቶ ቀንሷል። የሳውዲ አረቢያ የአክሲዮን ገበያ እንዲሁ ከኮሮና ቫይረስ ወራሽኝ ወዲህ ከፍተኛው ነው በተባለ መልኩ የሰባት በመቶ ቅናሽ አሳይቷል። በአሜሪካ ግዙፉ የሆነው ጂፒ ሞርጋን የትራምፕ የታሪፍ እርምጃን ተከትሎ የአሜሪካና የዓለም አቀፍ የኢኮኖሚ ስልሳ በመቶ የመውደቅ እድል እንዳለው ተንብዮ ነበረ። ዶናልድ ትራምፕ እሁድ ለታም ወደ ኤርፎርስ ዋን እየተሳፈሩ ለጋዜጠኞች እንደተናገሩት የአውሮፓና እስያ ሀገራት ከስምምነት ላይ ለመድረስ እየተሟገቱ ነው ብለዋል። ፕሬዚዳንቱ ከአንድ ጋዜጠኛ ሸማቾች ዋጋ ጭማሪ እና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 አሳንሰው አቀርበዋል። የገንዘብ ሚኒስትሩ ስኮት ቤሰንት ለኤንቢሲ እንደተናገሩት በዚህ የተነሳ የኢኮኖሚ ውድቀት አይከሰትም ብለዋል። አክለውም ይህ የማስተካከያ እርምጃ ነው ሲሉ ተናግረዋል።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 በሂደት ላይ መሆኑን ተናግረዋል። አሜሪካ ከባድ አጥፊዎች ባለቻቸው ስልሳ ሀገራት ላይ ጣለችው ከፍተኛ ታሪፍ ከረቡዕ ሚያዝያ 1 2017 እንደ ኢትዮጵያ አቆጣጠር ጀምሮ ተግባራዊ መሆን ይጀምራል። ስለነዚህ ታሪፎች የተጠየቁት ሉትኒክ ተግባራዊ እንደሚሆኑ ተናግረው ትራምፕ ይፋ አድርጓል እየቀለደ አልነበረም ብለዋል። በተጨማሪም ሉትኒክ በ ፔንግዊን ብቻ በተሞሉ ሁለት አነስተኛ የአንታርክቲክ ደሴቶች ላይ የተጣለውን ታሪፍ በሚመለከት ሲናገሩ እንደ ቻይና ያሉ ሀገራት ለማጓጓዝ የሚጠቀሙበት ክፍተት ለመድፈን ነው ሲሉ እርምጃውን ተከላክለዋል። እንደ ኢንዶኔዥያና ታይዋን ያሉ ሀገራት በሳምንቱ መጨረሻ ላይ ወደ አሜሪካ በሚያስገቧቸው ምርቶች ላይ የ32 በመቶ ታሪፍ ቢጣለባቸውም የአጸፋ እርምጃ እንደማይወስዱ አሳውቀዋል። የቪየትናም መሪ ቶላም ትራምፔ ከቪየትናም በሚገቡ ምርቶች ላይ የጣሉትን የ46 በመቶ ታሪፍ ቢያንስ ለ45 ቀናት እንዲያዘገዩት የሚጠይቅ ደብዳቤ መጻፋቸውን ኤኤፍፒ እና ኒውዮርክ ታይምስ ዘግበዋል። ቻይና ግን አርብ ዕለት ከአሜሪካ በሚገቡ ምርቶች ላይ የ34 በመቶ ታሪፍ ከሐሙስ ጀምሮ ለመጣል ውሳኔ አሳልፋለች። በአጠቃላይ ግን አሁን ላይ ትራምፕ አጣብቂኝ ውስጥ ቢሆንም ውሳኔን አስረግጬ ከማድረግ ማንም አይከለክለኝም ችግር ያለባችሁ ግን መድኃኒት ውሰዱ ሲሉ ተናግረዋል በመላው አለም ሀገራት ላይ የሚነሱ ቁጣዎች አሜሪካውያንን ጨምሮ ከግማሽ ሚሊየን ህዝብ በላይ ትራምፕን በተቃውሞ ሲንቷቸው ከርመዋል ለመሆኑ የትራምፕ የተሳፈሩባት መርከባቸው ማዕበሉ አይሎ ያሰምጣቸው ይሆን የሁላችሁም ሀሳብ አስተያየትን በኮሜንት መስጫው ላይ አጋሩ አብራችሁን ስለነበራችሁ እጅጋርገና እንገናኛለን። በቀጣይ መረጃ ደግሞ እስከምንገናኝ ቸር ቆዩልን።